በዛሬው ታሪካችን በመሳፍንት ዘመን ከተነሱና እስራኤልን ከመሩ ወጣት መሪዎች መካከል በጦር አመራርና ብቃቱ የተመሰከረለትን ደፋሩን ጌዴዎንን ወደ እናንተ ይዘን መጥተናል። ጌዴዎን የስሙ ትርጉም ፍሬያማ ቦታ ሲሆን እስራኤልን በድንቅ ብቃት የመራና ከምድያማውያን እጅ ነፃ ያወጣ ድንቅ ወጣት መሪ ነው። አብራችሁን ስትቆዩ እግዚአብሔር ለማዳን የሚጠቀምበትን መንገድ በግልጽ የምናይ እንሆናለን። በመሣፍንት ዘመን እንደሚሆነው እንደገና እስራኤላውያን በእግዚአብሔር ፊት ክፉ ድርጊት ፈጸሙ። እግዚአብሔር ለሚዲያማውያን እጅ አሳልፎ ሰጣቸው። እነርሱም ሰባት ዓመት ገዟቸው። እስራኤላውያንም የሚዲያውያንም ኃይል ስለበረታባቸው በየዋሻው፣ በየምሽጉ፣ በየተራራው ጥግ መሸሸጊያ ስፍራ አበጁ። እስራኤላውያን ዘር በሚዘሩበት ጊዜ ሁሉ በሚዲያማያን፣ በአማለቂያውያንና ሌሎች የምሥራቅ ሕዝቦች መጠው አገሩን ይወሩ ነበር እነርሱም በምድሪቱ ላይ ሰፍረው እስከ ጋዛ ያለውን ሰብል በማጥፋት አንዳችም የእህል ዘር አያስተርፉም። የበግም ሆነ የከብት ወይም የአህያ መንጋ አይተውም ነበር። ከብቶቻቸውንና ድንኳኖቻቸውን ይዘው ሲመጡ ልክ የአንበጣ መንጋ ይመስሉ ነበር። ሰዎችንም ሆነ ግመሎቻቸውን ለመቁጠር አዳጋች ሲሆን፣ የሚጠቀሙትም ምድሪቱን ለማጥፋት ነበር። ምድያማውያን እስራኤላውያንን ችግር ላይ ስለጣሏቸው ይረዳቸው ዘንድ ወደ እግዚአብሔር ጮኹ። ከምድያማውያን ጥቃት የተነሳ እስራኤላውያን ወደ እግዚአብሔር ጮኹ። እግዚአብሔር አንድ ነቢይ ላከላቸው። እርሱም እንዲህ አለ፦ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከባርነት ቤት ከግብፅ ምድር ያወጣኋችሁ እኔ ነኝ። ከግብፃውያን እጅ ታደግኋችሁ፣ ከሚያስጨንቋችሁም ሁሉ አዳንኋችሁ። እነርሱንም ከፊታችሁ አሳድጄ አስወጣኋቸው፣ ምድራቸውንም ሰጠኋችሁ። እናንተም እኔ እግዚአብሔር አምላካችሁ ነኝ። በምድራችሁ ላይ የምትኖሩባቸውን የአሞራውያንን አማልክት አታምልኩ አልኋችሁ፣ እናንተ ግን አላዳመጣችሁኝም። የእግዚአብሔር መልአክ ኦፍራ ወደምትባል መንደር መጥቶ በእዝራኤላዊው በኢዮአስ እርሻ ውስጥ በሚገኘው በአንድ የባሉጥ ዛፍ ስር ተቀመጠ። የኢዮአስም ልጅ ጌዴዎን ምድያማውያን እንዳያዩበት ደብቆ በወይን መጥመቂያው ስፍራ ስንዴውን ይወቃ ነበር። የእግዚአብሔር መልአክ ተገልጦ፣ አንተ ሃያል ጦረኛ፣ እነሆ እግዚአብሔር ካንተ ጋር ነው አለው። ጌዴዎንም መልሶ ጌታ ሆይ፣ እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ እንዴት ሊደርስብን ቻለ? እግዚአብሔር ከግብፅ ምድር አውጥቶናል በማለት አባቶቻችን የነገሩን ታምራትስ የት አለ? አሁን ግን እግዚአብሔር ትቶናል፣ በሚዲያማን እጅ አሳልፎ ሰጥቶናል፣ አለው። በዚህ ጊዜ እግዚአብሔር ወደ እርሱ ዘወር ብሎ ሂድ፣ ባለህ ኃይል እስራኤላውያን ከሚዲያማን እጅ ነፃ ታዋጣለህ የምልህ እኔ አይደለሁምን? አለው። ጌዴዎንም ጌታ ሆይ፣ የእኔ ጎሳ ከምናሴ ነገድ እጅግ ደካማ ነው፣ ከቤተሰቤም እኔ የመጨረሻ ነኝ። ታዲያ እንዴት እኔ እስራኤልን ልታደግ እችላለሁ? አለው። እግዚአብሔርም በርግጥ እኔ ከአንተ ጋር እሆናለሁ፣ ምድያማንም እንደ አንድ ሰው አድርገህ ትመታለህ አለው። ጌዴዎን እንዲህ ብሎ መለሰ። አሁን በፊትህ ሞገስ አግኝቼ ከሆነ በእርግጥ የምታናግረኝ አንተ ራስህ ለመሆንህ ምልክት ስጠኝ። ተመልሼ እስክመጣ መሥዋዕቴንም አምጥቼ በፊትህ እስካቀርብ ድረስ እባክህ አትሂድ። እግዚአብሔርም እስክትመለስ እጠብቃለሁ አለው። ጌዴዎንም ወደ ቤቱ ሄደ። የፍየልም ጠቦት አረደ። አንድ ኢፍ መስፈሪያ ዱቄት ወስዶ እርሾ ያልገባበት ቂጣ አጋገረ። ስጋውን በቅርጫት በመቁረጥ በምንቸት ይዞ በመምጣት በባሉጥ ስር ለተቀመጠው አቀረበለት። የእግዚአብሔር መልአክ ስጋውንና እርሾ ያልገባበትን ቂጣ ወስደህ በዚህ ዓለት ላይ አኑር፣ መረቁንም በሥጋውና በቂጣው ላይ አፍስስ አለው። ጌዴዎንም እንደ ታዘዘው አደረገ። መልአኩም በያዘው በትር ጫፍ ስጋውንና ቂጣውን ነካ። ከዓለቱም እሳት ወጥቶ ስጋውንና ቂጣውን በላ። ከዚያም የእግዚአብሔር መልአክ ተሰወረ። ጌዲዮን ያየው የእግዚአብሔር መልአክ መሆኑን ባወቀ ጊዜ ልዑል እግዚአብሔር ሆይ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና ወዮልኝ አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሠራ ስሙንም እግዚአብሔር ሰላም ነው ብሎ ጠራው። ይህ መሠዊያ በእዝራኤላውያን ይዞታ በሆነው በኦፍራ ዛፍ ቆሞ ይታያል። በዚያች ሌሊት እግዚአብሔር ጌዴዎንን እንዲህ አለው። ከአባትህ መንጋ ሰባት ዓመት የሆነውን ሁለተኛውን ወይፈን ውሰድ። አባትህ ለበዓል የሠራውን መሠዊያ አፍርስ፣ ባጠገቡም የአሼራን አምድ ሰባብረህ ጣል በዚህ ፍርስራሽ ጉብታ ላይ ለአምላክ ለእግዚአብሔር የሚገባውን መሠዊያ ሥራ ሰባብረህም በጣልኸው የአሼራ ምስል ዐምድ ሁለተኛውን ወይፈን ወስደህ የሚቃጠል መሥዋዕት አድርገህ አቅርብ አለው። ጌዴዎንም ከአገልጋዮቹ ዐሥር ሰዎች ወስዶ እግዚአብሔር እንዳዘዘው አደረገ። ቤተሰቡንና የከተማውን ሰው ስለፈራ ፈራ፣ ይህንን ያደረገው ቀን ሳይሆን ሌሊት ነበር። ሌሊቱ ነግቶ የከተማው ሕዝብ ከመኝታው ሲነሳ የበዓል መሠዊያ ፈርሶ ባጠገቡም የቆመው የአሸራ ምስል ተሰባብሮ አዲስ በተሰራው መሠዊያ ላይ ሁለተኛው ወይፈን ተሰውቶ ነበር። እነርሱም ይህን ያደረገ ማን ነው በማለት እርስ በርሳቸው ተጠያይቁ። ነገሩም በጥብቅ ሲከታተሉ የኢዮአስ ልጅ ጌዲዮን መሆኑን ደረሱበት። የከተማይቱም ሰዎች ኢዮአስን የበዓልን መሠዊያ ያፈረሰና በአጠገቡ የቆመውን የአሼራን ምስል አምድ የሰበረው ልጅህ በመሆኑ መሞት ስላለበት አውጣልን አሉት። በዚህ ጊዜ ኢዮአስ በቁጣ ከገነፈለውና በዙሪያው ስለነበረው ሕዝብ እንዲህ አለ። ለበዓል ትሟገቱለታላችሁን? ልታድኑትስ ትሞክራላችሁን? ለእርሱ የሚሟገትለት ቢኖር እስከ ጠዋት ይሙት። እንግዲህ በዓል በእርግጥ አምላክ ከሆነ መሠዊያውን ሲያፈርሱበት ራሱን ሊከላከል ይችላል አላቸው። ከዚህ መሠዊያውን አፍርሶበታልና ራሱ በዓል ይሟገተው ሲሉ በዚያ ዕለት ጌዲዮንን ይሩ በዓል ብለው ጠሩት። በዚህ ጊዜ ምድያማውያን ሁሉ፣ አማሌቃውያንና ሌሎችም የምሥራቅ ሕዝቦች ኃይላቸውን አስተባብረው የዮርዳኖስን ወንዝ በመሻገር በኢዝራኤል ሸለቆ ሰፈሩ። ከዚያም የእግዚአብሔር መንፈስ በጌዲዮን ላይ ወረደ። እርሱም መለከት ነፋ፣ አቢዔዜራውያን እንዲከተሉት ጠራቸው። እንዲሁም በመላው የምናሴ ምድር መልእክተኞችን ልኮ እንዲከተሉት ጥሪ አደረገ። ደግሞም የአሴር የዛብሎንና የንፍታሌም ሰዎች መጥተው እንዲገጥሟቸው መልእክተኞችን ላከባቸው። ጌዲዮን እግዚአብሔር እንዲህ አለው፣ ተናገርኸው መሠረት እስራኤላውያንን በእጄ የምታድናቸው ከሆነ እነሆ የበግ ጠጉር ባዘቶ በአውድማው ላይ አኖራለሁ። በምድሩ በሙሉ ደረቅ ሆኖ ባዘቶ ላይ ብቻ ጤዛ ቢኖር እንዳልኸኝ እስራኤላውያንን በእጄ አሳልፈ እንደምትሰጥ አረጋግጣለሁ ብሎ እግዚአብሔርን ድጋሚ ጠየቀው። እንዲሁም ሆነ። ጌዴዎን በማግስቱ ጠዋት ማልዶ ተነሳ። ባዘቶውም ሲጨምቅ የወጣው ውሃ አንድ ኮሬ ሞላ። ከዛም ጌዴዎን እግዚአብሔርን እንዲህ አለው እባክህ አትቆጣኝ። አንዲት ጥያቄ እንደገና ልጠይቅህ፣ በጠጉሩ ባዘቶ ላይ ሌላ ሙከራ እንዳደርግ ፍቀድልኝ ብሎ እንደገና ከእግዚአብሔር ጋር ምልክትን ጥያቄ ያዘ። በዚህ ጊዜ ምድሩ ሁሉ በጤዛ ተሸፍኖ ባዘቶ ደረቅ ይሁን። በዚያ ሌሊት እግዚአብሔር እንደጠየቀው አደረገ። ምድሩ በሙሉ በጤዛ ሲሸፈን ባዘቶ ብቻ ደረቅ ሆነ። ይሩ በዓል የተባለው ጌዴዎን ከእርሱም ጋር የነበሩት ሰዎች ሁሉ በጠዋት ተነስተው በሃዶድ ምንጭ አጠገብ ሰፈሩ። የሚዲያማን ሰፈር እስራኤላውያንን ከሰፈሩበት በስተ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበር። እግዚአብሔርም ጌዴዎንን እንዲህ አለው፣ ሚዲያማውንን በእጅህ አሳልፌ እንዳልሰጥ አብረው ያሉት ሰዎች በጣም ብዙ ናቸው። እስራኤላውያን የገዛ ኃይላቸው እንዳዳናቸው በመቁጠር እንዳይታበዩብኝ ማንም የፈራ ቢኖር የገላዓድን ተራራ ትቶ ወደ መጣበት ይመለስ ብለህ ለሕዝቡ አውጅ። ጌዲዮንም እግዚአብሔር እንዳለው ይሄንን አወጀ። በዛን ቀን ሃያ ሁለት ሺህ ሲመለሱ አስር ሺህ ብቻ ቀሩ። እግዚአብሔርም ጌዲዮንን እንዲህ አለው፣ አሁንም ሰዎቹ ብዙ ናቸው። ወደ ወንዝ ይዛቸው ውረድ፣ በዚያም እለይልሃለሁ። ይህ ካንተ ጋር ይሄድ የምለው ካንተ ጋር ይሄዳል። ነገር ግን ይህ ካንተ ጋር አይሄድ የምለው ካንተ ጋር አይሄድም አለው። ስለዚህም ጌዴዎን ሰዎቹን ወደ ወንዝ ይዟቸው ወረደ። በዚያም እግዚአብሔር ውሻ በምላሱ እየጨለፈ እንደሚጠጣ ሁሉ በምላሳቸው የሚጠጡትን፣ በጉልበታቸው ተንበርክከው የሚጠጡትን ለይ አለው። ሦስት መቶ ሰዎች ውሃውን በእጃቸው እያፈሰሱ ጠጡ። የቀሩት ግን ለመጠጣት በጉልበቶቻቸው ተንበረከኩ። እግዚአብሔርም ጌዴዎንን ውሃውን በእጆቻቸው እያፈሰሱ በጠጡት ሦስት መቶ ሰዎች አድናችኋለሁ፣ ምድያማንንም በእጃቸው አሳልፌ እሰጣችኋለሁ። የቀሩት በሙሉ ወደየስፍራቸው የስፍራቸው ወደ የመጡበት ይመለሱ አለው። ጌዴዎንም የቀሩትን እስራኤላውያንን በሙሉ ወደ ድንኳኖቻቸው እንዲመለሱ አደረገ። ሦስት መቶ ሰዎች ግን አስቀራቸው። እነርሱም የሚመለሱትን ሰዎች ስንቅና መለከት ወሰዱ። በዛን ጊዜ የምድያማን ሰፈር ከእነርሱ በታች በሸለቆ ውስጥ ነበር። በዛ ሌሊት እግዚአብሔር ጌዴዎንን እንዲህ አለው፣ ተነስተህ በሰፈሩም ላይ ውረድ፣ በእጅህ አሳልፌ ሰጥቻለሁና አለው። አደጋ ለመጣል የምትፈራ ከሆነ ግን ፉራ ከተባለው አገልጋይህ ጋር ወደ ሰፈሩ ውረድ፣ የሚሉትንም አድምጥ። ከዚያም በኋላ በሰፈሩ ላይ አደጋ ለመጣል ድፍረት ታገኛለህ። ስለዚህም ጌዴዎን። አገልጋዩን ፉራን አስከትሎ እስከ ሰፈሩ ዳርቻ ወረዱ። ብዛታቸው እንዳንበሳ መንጋ የሆነው ምድያማውያን፣ አማሌቃውያንና ሌሎች የምስራቅ ሕዝቦች በሸለቆ ውስጥ ሰፍረው ነበር። የግመሎቻቸውን ብዛት በባህር ዳርቻ እንዳላሸዋ ስፍር ቁጥር አልነበረውም። አንድ ሰው ያየውን ሕልም ለጓደኛው በሚነግርበት ጊዜ ጌዴዎን እዚያ ደረሰ። ያም ሰው እንደዚህ ይላል በሕልሜ ክብ የሆነ አንድ የገብስ ቂጣ ከላይ ተንከባሎ በሚዲያማን ሰፈር ላይ ሲወርድ ድንኳኑንም ሲመታ ከአመታቱም ኃይለኝነት የተነሳ ድንኳኑም ተገለባብጦ ሲፈርስ አየሁት በማለት ይነግረው ነበር። ጓደኛውም መልሶ ይህ የእስራኤላዊ የኢዮአስ ልጅ የጌዴዎን ሰይፍ እንጂ ሌላ ነገር ሊሆን አይችልም። እነሆ እግዚአብሔር ሚዲያማንና ሰፈሩን በሙሉ በእጁ አሳልፎ ሰጥቷል ሲለው ጌዴዎን አደመጠ። ጌዴዎንም ሕልሙንና ፍችውን በሰማ ጊዜ ለእግዚአብሔር ሰገደ። ከዚያም ወደ እስራኤላውያን ሰፈር መጥቶ እግዚአብሔር የሜዳውያን ሰፈር በእጃችሁ አሳልፎ ሰጥቷልና ተነሱ አላቸው። ሦስቱን መቶ ሰዎች በሦስት ቡድን ከፍሎ እያንዳንዱን ሰው ቀንደ መለከትና በውስጡም ችቦ ያለበትን ባዶ ማሰሮ በእጁ እንዲይዝ አደረገ። ጌዴዎንም እንዲህ አላቸው፣ እኔን ተመልከቱ የማደርገውን አድርጉ በሰፈሩም ዳርቻ ስደርስ እኔ የማደርገውን አይታችሁ ልክ እንደዛው አድርጉ አላቸው። እኔና አብረውኝ ያሉት ሁሉ ቀንደ መለከታቸውን በሚነፉበት ጊዜ እናንተም በሰፈሩ ዙሪያ ሁሉ ቀንደ መለከቶቻችሁን እየነፋችሁ ለእግዚአብሔርና ለጌዴዎን ብላችሁ ጩሁ አላቸው። ዘቦቹ ተቀያይረው የእኩለ ሌሊቱን ጥበቃ በጀመሩበት ጊዜ ጌዲዮንና አብረውት የነበሩት መቶ ሰዎች በሰፈሩ ዳርቻ ደረሱ። እነርሱም ቀንደ መለከቶቻቸውን ነፉ፣ የያዟቸውንም ማሰሮዎች ሰበሩ። በሦስት ቡድን የተከፈሉት ሰዎች ቀንደ መለከቶቻቸውን ነፉ፣ ማሰሮቻቸውንም ሰበሩ። ችቦቻቸውም በግራ እጃቸው፣ የሚነፉትንም ቀንደ መለከት በቀኝ እጃቸው ይዘው ነበር። ሁሉም በአንድ ድምፅ የእግዚአብሔርና የጌዲዮን ሰይፍ በማለት ጮኹ። እያንዳንዱ ሰው በሰፈሩ ዙሪያ የተመደበበትን ቦታ እንደያዘ ሚዲያማኑ እየጮሁ ሾሹ። የሦስት መቶ ቀንደ መለከት ድምፅ እንደ ተሰማም እግዚአብሔር በሰፈሩ ውስጥ ያለውን ሰው አንዱም በሌላው ላይ ሰይፉን እንዲመዝበት አደረገ። ሰራዊቱም በጽሬራ አቅራጫ ወደ ቤት ሽጣ ከምትባል አልፈውም በጠባብ አጠገብ እስካለው እስከ አቤላማሆ ድንበር ድረስ ሸሽተው ሄዱ። በንፍታሌም በአርሴና በመላው የምናሴ ምድር የሚገኙ እስራኤላውያን ተጠርተው መጡ። ሚዲያማውንም አሳደዱ። ጌዴዎን በኤፍሬም ኮረብታማ አገር ለሚኖሩ ሁሉ በሚዲያማም ላይ ውረዱ፣ እስከ ቤት ባራ ድረስ ያለውንም የዮርዳኖስም ወንዝ ቀድማችሁ ያዙ አላቸው። ስለዚህ የኤፍሬም ሰዎች ሁሉ ተጠርተው መጡ እስከ ቤተራባ ድረስ ያለውን የዮርዳኖስን ወንዝ ያዙ። እንዲሁም ሄሬብና ዜብ የተባሉትን ሁለቱን የሚዲያን መሪዎች ያዙ። ሄሬብን በሄሬብ አለት አጠገብ፣ ዜብን ደግሞ ባዜብ የወይን መጥመቂያ ላይ ገደሏቸው። ሚዲያማንን አሳደዱ። በሄሬብና በየዜብ ራስ የሄሬብንና የዜብን ራስ ቆርጠው ጌዴዎን ወዳለበት ወደ ዮርዳኖስ ይዘው መጡ። እግዚአብሔር የሚዲያዋን መሪዎች ሄሬብና ዜብን በእጃችሁ አሳልፎ ሰጣችሁ። ታዲያ እናንተ ከፈጸማችሁት ጋር የሚወዳደር ምን ማድረግ እችል ነበር? ይህን ሲሰሙ ቁጣቸው በረደ። ጌዴዎንና 300 ሰዎች ዮርዳኖስን ተሻገሩ። ምንም እንኳ ድካም ቢሰማቸውም ጠላቶቻቸውን ያሳደዱ ነበር። የሱኮትንም ሰዎች የምድያምን ነገሥታት ዛብላንና ስላማን በማሳደድ ላይ ስለሆንሁ የተከተሉኝም ሰዎች ስለደከሙብኝ እባካችሁ የሚበሉትን እንጀራ ስጧቸው አላቸው። የሱኮት ሽማምንት ግን ለተከተሉህ ሰዎች እንጀራ እንሰጥ ዘንድ ዛብላንና ስልማን በእጅህ ገብተዋልን አሉት። ጌዴዎንም መልሶ ደህና፣ እግዚአብሔር ዛብላንንና ስላማን በእጅ አሳልፎ በሚሰጥበት ጊዜ በምድረ በዳ እሾህና ሚካላ ስጋችሁን እተለትላለሁ። አላቸው ከዛም ወደ ጲንኤል ሰዎች ሄዶ ያንኑ ጥያቄ አቀረበላቸው። የእነርሱም መልስ የሱኮት ሰዎች ከሰጡት መልስ ጋር አንድ አይነት ነበር። እርሱም የጲንኤልን ሰዎች በድል አድራጊነት በሰላም ስመለስ ከተማችሁ የምትጠብቁበትን ይህንን ግንብ አፈርሰዋለሁ አላቸው። በዚህ ጊዜ ዛብላሄንና ስላማን 15 ሺህ ከሆነው ሰራዊቶቻቸው ጋር ቀርቀር በተባለው ስፍራ ነበሩ። ይህም ከምሥራቅ ሕዝቦች ከተውጣጣውና በጦር ሜዳ ከወደቀው 120 ሺህ ሰይፍ ታጣቂ ሰራዊት የተረፈው ነበር። ከዚያም ጌዲዮን ተነሣ ከዮርዳኖስና ከየጉባሃ በስተምስራቅ የሚኖሩ ዘላኖች በሚሄዱበትን መንገድ ተከትሎ በጠላት ሰራዊት ላይ በድንገት አደጋ ጣለ። ሁለቱ የምድያም ነገስታት ዛብሄልና ስላማ ሸሹ። ጌዲዮን ግን አሳዶ ያዛቸው፣ መላ ሰራዊቶቻቸውንም እጅግ በረታባቸው። ከዚህ በኋላ የኢዮአስ ልጅ ጌዲዮን በሃያሬስ መተላለፊያ በኩል አድርጎ ከጦርነቱ ተመለሰ። እርሱም የስኮት ሰው የሆነ አንድ ወጣት ማረከ። መረመረውም ወጣቱም የሰባ ሰባት የሱኮት ሹማምንቶችና የከተማይቱ አለቆች ስም ጻፈለት። ከዚህም ጌዴዎን ወደ ሱኮት ሰዎች መጥቶ እንዲህ አላቸው። ለደከሙት ሰዎችህ እንጀራ አንሰጥም እንሰት ዘንድ ዛብሄንና ስላማን በእጅህ ገብተዋልን? በማለት ላላገጣችሁብኝ ዛብሄልና ስላማን እነዚህ ሁላችሁ አላቸው። ጌዴዎን የከተማይቱን አለቆች ወሰደ። በምድረ በዳ እሾህና ሚካላ በመቅጣት የሱኮትን ሰዎች ትምህርት ሰጣቸው። እንዲሁም በጴንኤል ያለውን የከተማይቱን መጠበቂያ ግንብ አፈረሰ፣ የከተማይቱንም ሰዎች ገደለ። ዛብላሄንና ስላማን በታቦር ላይ የገደልኋቸው ሰዎች እንዴት ያሉ ነበሩ? በማለት ጠየቃቸው። እነርሱም ሁሉም እንዲህ እንዳንተ ያሉ የንጉሥ ልጆች የሚመስሉ ናቸው አሉት። ጌዴዎንም እነርሱን የእናቴ ልጆች ወንድሞቼ ናቸው፣ ባትገድሏቸው ኖሮ እኔም እንደማልገላችሁ በሕያው በእግዚአብሔር ስም አረጋግጥላችሁ ነበር ብሎ መለሰላቸው። ከዚህም በኋላ በኩር ልጁ ወደ ዮቴር ዘወር ብሎ ግደላቸው አለው። ዮቴር ግን ትንሽ ልጅ ነበርና ስለፈራ ሰይፉን አልመዘዘም። ዛብላሄንና ስላማን የሰው ጉልበት እንደ ሰውነቱ መጠን ነውና አንተው ራስህ ግደለን አሉት። ጌዴዎንም ተነስቶ ገደላቸው፣ በግመሎቻቸው አንገት ላይ የነበሩትም ጌጦች ወሰደ። እስራኤላውያንም ጌዴዎን ከምድያማን እጅ ታድጎናልና፣ አንተ ልጅህና የልጅ ልጅህ ግዙን አሉት። ጌዴዎን ግን መልሶ እኔም ሆንህ ልጄ አንገዛችሁም፣ የሚገዛችሁ እግዚአብሔር ነው አላቸው። እርሱም አንድ የምጠይቃችሁ ነገር አለኝ ይኸውም እያንዳንዳችሁ ከምርኮ ካገኛችሁት ውስጥ የጆሮ ጉትቻችሁን አምጡልኝ አለ። የወርቅ ጉትቻ ማድረግ የእስማኤላውያን ባህል ነበርና፣ እነርሱም መልሰው ደስ እያለን እንሰጥሃለን አሉት። ወዲያውም ልብስ አነጠፉ። በላዩም ላይ እያንዳንዳቸው ከማረኩት ውስጥ የጆሮ ጉትቻ ጣልጣል አደረጉለት። ሌሎችንም ጌጣጌጦች ይኸውም የአንገት ሐብሉን ከነንጥልጥሉ አስቀመጡ። የምድያምን ነገሥታት ይለብሱት የነበረውን ሐምራዊ ልብስ ወይም በግመሎቻቸው አንገት ላይ ያሉትን ጌጦች ሳይጨምር ጌዲዮን በጠየቃቸው መሠረት የሰጡት የወርቁ ጉትቻ ክብደት 1700 ሰቅል ያህል መዘነ። ጌዲዮን በወርቁ ኤፉድ ሠራ፣ በተወለደበትም ከተማ በኦፍራ አኖረው። እስራኤል በሙሉ ኤፉዱን በማምለክ ስላመነዘሩ ኤፉዱ ለጌዲዮንና ለቤተሰቡ ወጥመድ ሆነ። ስለዚህም ምድያማውያንን በእስራኤላውያን ተሸነፉ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። ጌዴዎን በሕይወት እስካለ ጊዜ ድረስ ምድሪቱ አርባ ዓመት ሰላም አገኘች። የኢዮዋስ ልጅ ይሩባዕልም ወደ ቤቱ ተመለሰ፣ በዚያም ተቀመጠ። ብዙ ሚስቶችም ስላገባ በሴኬም የምትኖረው ቁባቱም እንደዚሁ ወንድ ልጅ ወለደችለት። ስሙንም አቤሜሌክ አለችው። የኢዮዋስ ልጅ ጌዴዎን ዕድሜ ጠግቦ ሞተ። በእስራኤላውያንም ምድር ባለችው በኦፍራ በአባቱ በኢዮአስ መቃብር ቀበሩት። ተወዳጆች፣ ይህንን መልእክት በትህትና በትዕግሥት አብራችሁን ለጨረሳችሁ፣ ለሰማችሁት ሁሉ ጸጋ ይሁን።